እሺ፣ አመሰግናለሁ እግዚአብሔር ይስጥልኝ። ሰው ለሰው የአረጋውያንና ሕፃናት መርጃ በጎ አድራጎት ድርጅት እ መስራችና ስራ አስኪያጅ ነኝ፣ ዘመናይ አስፋው እባላለሁ። ሰው ለሰው የአረጋውያንና ሕፃናት መርጃ በጎ አድራጎት ድርጅት ምስረታው እንግዲህ በ1970 ሰባዎቹ ቤት ነው። ምስረታ የምለው ሀሳቡ የልጅነት እልሜ ሀሳቤ ነው። እንግዲህ እኔ ሶስት ክፍል ተማሪ ነኝ በዛ ሰዓት እና ወደ ትምህርት ቤት ሲሄድ ከሁለት ጓደኞቼ ጋር አንድ ሕፃን ልጅ የቆሻሻ ቦታ ላይ ተጥሎ በማየቴ የተነሳ ነገር ሀያ ሕፃን እዛ መጣሉን የሚያወቅ ነው። በጣም ብዙ አሞራዎች በዛ ቦታ ላይ ያንዣብባሉ። በምድር ላይ ደግሞ በጣም ብዙ ውሻዎች። ውሾቹ ሲጠጉ አሞራዎቹ ወደ ላይ ይነሳሉ። የሆነ ስጋ ያለበት አካባቢ አሞራ እንደሚበዛ ማለት ነው። ምንድነው ይሄ ነገር፣ አለ እስኪ እኔ ተባብለን ወደ ቦታው ጠጋል። ቀድማ ያየችው አሁን በህይወት የለችም ጓደኛዬ ናት። ወይኔ ወይኔ ልጅ ነው ልጅ ነው አለች። እንዴት ልጅ ደነገጥኩ። እኔ ያላይ አልኳት እና ብቻ ማስታውሰው የሆነ እምብርቱ ላይ እዚህ አንጀት የሚመስል ነገር ነው ያየሁት። አሁን እትብት የምንለው ነገር ማለት ነው። ያን ያን ያናቅ ሞቷል አለ ሞቷል አለ እኔ እንጃ እኔ እንጃ ትላለች እሷና ወደ ሰፈር ገባን። ያነጻ ልጅ ዝይ ተጥሏል ተጥሏል ብለን ተናገርን፣ ነው ማለት ከዛ ሰዎች፣ ትልልቅ ሰዎች ነጠላቸው ያንጠለጠሉ ትልልቅ ሰዎች የትጋ ነው የትጋ ነው እያሉ ተጠቁ። እኔ ደግሞ ከዛ በላይ ካረፈድኩ አርፍደናል። ከቤትም ስንሄድ ድሮ በዘበኛ ተገርፈ ነው የምትገባው፣ እንግዲህ ካረፈድክ። እኔ እቺ ዱላዋን ፈራታለሁ እና ቀድሜ ትቻቸው ገባ ወደ ትምህርት ቤት፣ ግን እያለቀስኩ በየፈሰ የገባሁት እንግዲህ። ያኔ እንዴት ቁጭ ይሄ እንደተማርክ ራሱ አላውቅም። እና እነሱ እዛው ቆዩ ቀሩ። በረፍት ነው እንግዲህ ከጠቀጣ የምትገባው። በረፍት መጡ እንዴት ሆነ አልኳቸው? ሞቶ ልጁ እዛው ውስጥ ቆፍረው ቀብረው ላዩ ላይ እንጨት ተክለው ላስቲክ ከላዩ ላይ ምልክት አኖሩበታሉ። ወይ ቁጭ ብለን አለቀስን ሶስታችን። እኔ እንደ ወደፊት ሀብታም ብሆን እንዲሁ እነዚህን ልጆች ነው ሰብስቤ ማሳድገው አልኩ። ይህ ሀብታም ብር ባገኝ ሳድግ ያልኩት ነገር እንግዲህ ከ40 አመት በኋላ ከ40 አመት በኋላ፣ አሁን እኔም ትዳር ይዤ ሁለት ልጆች ወልጄ የራሴ ኑሮ መኖር ጀምሬ ትችዋለሁ። በቃ አልተሳካም ብያለሁ። በኋላ ግን ደግሞ እሱን እግዚአብሔር ጥሪ ደርሶት ሚዛን ነው አግብቼ ሄድኩት ከጅማ በ1980 ዎቹ ቤት 1997 አካባቢ እሱ አረፋ። በቃ እሱ ሲሞት እኔ ጋ ብቻ ብዬ ነው እዚህ የመጣሁት። ከዚህ በኋላማ ወደ ቤተሰቦቼ፣ ወደ ሀገሬ፣ ወደ ጅማ መመለስ አለብን። አንዳንድ የጀመርኳቸው ትምህርት ቤቶች የግል ትምህርት ቤት ሁሉ ከፍቼ ነበር ትቼ ተመልሼ ወደ ጅማ መጣ። ይሄኔ ወደ ኋላ ተመለስኩ። አሁን ነው ጊዜ ያልኩ፣ ለካ አሁን ነው ጊዜው፣ አሁን መቀጠል አለብኝ። ይመቃ በምን ልቀጥል ብር ደግሞ የለኝም ግን ግድ የለም ሐሳቡ እንኳን ኖረኝ እንጂ ብሩን እግዚአብሔር ያመጣል። ግን በርትቼ የመስጣት የተወሰነ ሰዓት እንቅልፍ መተኛ ወተኛ ከዛ በኋላ ሌሊት ተነስቼ ይጽፋለሁ። ምንም የለኝም እኮ ግን እቅዴ በጣም ብዙ ነው። እንግዲህ እንደመጣው ተስፋ ተዋህዶ የሚባል ትምህርት ቤት የመሰረትኩት እኔ ላይ ትችላለሽ ተብሎ ከዛ እንደለቀኩ የዚህ የጂማዋ ጋር ስለ ከሆነች ትሰራዋለች እሷ እንደምንም አምጡልኝ አሉ። ሲሄድ ትምህርት ቤት ልከፍት ፈልገና አንቺ ካለሽ እንከፍታለን ሳካደና እስቲ እንደውም ምንም እኮ የለም ሜዳው ባዶ እኮ ነው። ከዛ ዛ ገና መሰረት ቁፋሮ ነኝ ያስቆፈርኩት የትምህርት ቤት እዛ ላይ ወደ ስድስት ነው ሰባት ክፍል ተሰራ። ቆሜ ነው ያሰራው በሁለት ወር አለቀ። መስከረም ትምህርት ቤት ተከፈተ። የዛ ትምህርት ቤት ዳይሬክተር ወንኩ ስድስት ዓመት እዛ ሰራው። እቺ አላማ ስላለችኝ ከትምህርት ቤት ወጥቼ ቺፕስ ሸጥ ነበር መንገድ ላይ ሃያ ሃያ ብር እኮ ብዬ እየከፈልኳል። እንዲያውም እህቶቼ በዛ አልፉ፣ ምን በምሸጥበት ቦታ እንዴት እሷ ተወልዳ አድጋ እንዴ እንደዚህ አይነት ፋሚሊ ኖረን እንዴት ምናምን አፍረውብኝ ማለት ነው። እኔ ግን አላማ ስለነበረብኝ እኔ ታሪክ ለኔ ህይወት አይሆነኝም? ትናንት ነበረ ምናምን ያደርግልኛል ዛሬ ነው እጄ ላይ እጄ መገኘት ያለብኝና እንደዛ ችን እንትን እያልኩ ማለት ሕፃናቱ መልሼ ጅማ ላይ ከፈትኩት። እዛ በቃ እንደዛ ጀመረን። እቁብ አስተወጣልኝ፣ ቀጥ ብዬ እዚህ ስመጣ አባቴ በነገራችን ላይ አንቺ ነይ አጠገቤ ሁኚ አለ። እቺ አሁን የተቀመጥንባትን ቦታ ስጠኝ ማለት እቺ እሷ ናት አለ። እቺን ሰራውን እሱ ነው በመጣው ሳልቆ የዓመት ሳይሞ ላይ ከዛ አባቴ ሞታል። ሶስት ወር ሳይሞ ላይ እህቴ ሞታል። በዚህ ሁሉ ቻሌንጅ ቆምኩ። በቃ ቁስቶታችን ተውቶ ይሰራሁ እቺን አሁን በትምህርት ቤትነት ያደረግናትን ክፍሎች ሰራው። ወዲያው ጎዳና እየሄድኩ አባቶችን መሰብሰብ ጀመሩ። በቃ እጄ ላይ ገንዘብ ሲያልቅ ነው ወደ ሰለጣ ምን ላድርጋቸው? ይሄን ያህል ተማጥቼ ይጃለው ከዚህ በኋላ የዜግነት ግዴታ አይሮጥቻለሁ። ሌላው ዜጋ ይከተለኝ። ይሄ ወደ ሰው ወጥቼ ይሄን እስቲ አንሶላ ግዙልኝ፣ ይሄን ግዙልኝ ተባለ። እንደዛ ማድረግ ጀመርኩ። እንግዲህ በአንድ አባት የተጀመረው ዛሪ ዛሬ ሁለት መቶ ምናምን አባቶች ተጠለሉበት። በአንድ ዮሐንስ በተባለ ጻድ የጀመርኩት ስራ 156 ልጆችን አስከተለ። ይሄን ነው መነሻዬ። የእኔ ባለቤት ግን ዲዛይን ነገር በጣም ነው የሚፈራው። ገና አንድ ጊዜ ስነግረው ውይ አለ። በጣም አይከብድም ነገር ምናምን ያለ። ስለዚህ በቃ በጣም የሚቆጨኝ ነበር። ወይኔ በቃ የትም አምጥቼው ሰራለው ብዬም አላሰብኩም። ምክንያቱም ሁለታችን አንድ ነገር ከሌለ አይሆንም። ግን አንድ ቀን አንድ ቀን እግዚአብሔር ከፈቀደ ወደዛ ነገር እንደምገባ አስብ ነበር። የአበበች ጎበና ታሪክ ሆን ተደግሞ መሄድ አስብ ነበር፣ ግን በሌላ መልኩ እግዚአብሔር አሳካልኝ እንጂ ቆጨኝ ነበር። ግን ልጅ ያለ አይመስለኝም፣ ሕፃን እንዴ ያኔ ያለ መሰልጠን ነዋ። አሁን እኮ ሰው ሰልጥኗል። ሕፃን ይጥላል ብዬ ፍጹም አላሰብኩ ያኔ ባለማወቅ ነው ብዬ ነው እነዚህ መከላከያዎች ነገሮች ስለሌሉ ባለማወቅ የሚል ነበር ሀሳቤ። እንግዲህ የትኛውም ስራ ስትነሳ የሚኖረው ነገር ይሄ ነው የሚባል ቻሌንጅ አለ። በቃሌ እንዲህ ነው አልለው። በጣም ከባድ ፈተና ነበረብኝ፣ ያው ከግንዛቤ ህብረተሰቡ ስለማያውቅኝ አካባቢ የነበረው ነገር አንዳንዴ ያስደነገጠኝ ሁሉ ያስደነገጠኝ ጊዜም ነበረና፣ በቃ ከዛ በኋላ ምንድን ነው ያደረኩት ምንም አይነት ስራዬን እንጂ አንድ ነገር ወሬ ምናምን አለማስተናገድ። በቃ ለዚህ እንደዚህ ካሉ ሰዎች አካባቢ ራሱ እንዲህ አይነት አንዳንድ እንደዚህ አይነት ነገር እያሉሽ እኮ ነው እንዲህ እያሉሽ እኮ ነው የሚሉ ሰዎች የሚመጡትን ነው ኢግኖር አድርጓቸው፣ ቀጥታ ወደ ስራ። አንድ ሰው ለወሬ አጠገቤ እንዳይደርስ፣ ምክንያቱም ከተናገረው ሰው ይልቅ መቶ የነገረኝ ሰው አግባብ ያልሆነ ሰው መሆኑን ነው። በቃ እርምጃ ወሰድኩ ራሴ ላይ የሚሰራ ሰው ብዙ ነገር ስለሚገጥመው በእነዚህ ትንንሽ ነገሮች እየሰማው አላማዬን ሊያሰናክለኝ ስለሚችል ስለሚሽል ቀጥ ብዬ አንዳንድ ሰው ይልክ ባህል ሁሉ በቃ እንድትተው አይነት ነገር አለ አይደል? እንዲህ እኮ እንትን ምናምን ብሎ ሊያስፈራራ ይፈልጋል። እኔ ማቀው ራሴ ነኝ። እኔ ስራ ሲጀምር ከራሴ ነው የጀመርኩት፣ ከማንም አልጀመርኩ፣ ማንንም አልጠየኩም። ከራሴ ጆሬን ወርቄን ጌጤን አውጥቼ አልፈልግም ብዬ የጀመርኩት ነገር ነው እና እንግዲህ እኔ ሰላሳ ሁለት አመቴ ነው ባለቤቴ በሲሞት ማለት ነው። እንዴትኛውም ሴት ወጣት ልጅ ስለወለድኩለት ስለወለድኩ ብቻ ሌላ ህይወት ማያምረኝ ሆኝ አይደለም ግን አላማ ስለነበረኝ፣ አላማ ልጆቼንም በአግባቡ ማሳደግ ስላለብኝ ይሄ ትልቅ አላማ ደግሞ ስላለኝ ራሴን ገዝቼ ራሴን ገዝቼ ጠንቀቅ ብዬ ከሁሉም ነገር ትኩረት ሰጠሁት በቃ። ትኩራት ሰጥቷል አላማይን ብቻ ማንም ማለት ሰላግ ካርቶን ይዘን ሰው ፊት ስንቆም 10 ብር ሰቶ የአስር 10 ሺህ ብር ይሰበስበዋል። በቃ እየተቀበልኩት እየለበስኩ ዋለ ራሴ እቆማለሁ ካርቶን ነው ይላል። ፊቱን እንግዲህ የሰው ፊት ታውቃለህ፣ ጨፍገግ ሲልባ አንድ ሰው ይዘ ስትቀርብ እንዴት እንደሚያስፈራ ተጋፈጥኩት። ይሄንን ምክንያቱም ዓላማ ነው ግድ ነው። ለእነሱም ጽድቃቸው እኮ ነው። እየመረረብ ነው ያጸደቅ ነው ሰው እና ብዙ ቻሌንጆች ነበሩኝ። በተለይ እንደው ከአዋቂው እንኳን ያው የታወቀ ነው። አዛውንቶች በእድሜያቸው ብዙ ኖረዋል። የሕፃናቱ ደግሞ ያሳዝናል። የተለያየ ቦታ ይጣላሉ፣ ጭቃው ውስጥ ከነነፍሳቸው ይከተታሉ፣ በቃ በማዳበሪያ ታስረው ይህን ግፍ ሳይ ወይኔ ለምን ስራ ውስጥ በቀረብኝ አልኩበት ጊዜ ሁሉ ነበር። ምክንያቱም የልጆቹን እንትን ሳይ በጣም ነው የሚጨንቅ ያልሆነ ተፈጥሮም ይመጣብሃል። በቃ ከባድ የምትለው አንተ ልትቋቋመው ማትችለው አይነት ልጅ ሲመጣ እኔ ህክምና የለኝም። እንኳን ህክምና የዕለት ቀለብ ዞር ላይ ለሰብስቤ ነው የማበላው። እንዴት እችለዋለሁ? ይሄንን ግን ፈጣሪ እንጸልይ ነው፣ እግዚአብሔር ሆይ እባክህ ከአቅሜ በላይ ሆነ ነገር አታምጣብኝ፣ አታምጣብኝ። አንተ ከአቅም በላይ የሆነውን ነገር ሰው የምትፈትን አምላክ አይደለም። ስለዚህ እንዳልፈተን ባሪያን ተጠብቀለው ነው ጊዜ እስከ እግዚአብሔር ይመስገን ከአቅሜ በላይ የምለው ነገር የለም። ያው በሱ እጅ የሚፈጠሩ አንድ ሃይድሮሶፋለስ የጭንቅላታቸው ውሃ የሚያዝ የሚሞላ ትልልቅ ከሰውነታቸው በላይ የሚሆን ልጅ ገጥሞኝ ነበር። ሶስት ወር ከሱ ጋር ሲቸገር ሆስፒታል ብሎ ወደ ስድስት ቀን ነው የተኛው። እሱን ውጄ ማለት በኋላ ሶስት ወር ተሰቃይቶ ነው ሕፃን ያረፈው። እንግዲህ ሶስት ወር ሙሉ እኔ ምግብ ራሱ አግባቧል በላ፣ ምክንያቱም ልጁ ከጀርባው ፈሳሽ አለው ያሳዝናል። በቃ ተፈጥሮን ስታይ ሰውነቱ ቆስሏል። በዚህ ስታሰኝ ጭንቅላቱ እየገዘፈ ነው ይመጣው ከያ አካሉ ያለቀ ጭንቅላቱ ላይ ብቻ እየገዘፈ ይመጣ እና ያያ ልህሊና እረፍት አልነበረው። ከሶስት ወር በኋላ በቃ ፈተና ይሄ እሱ ልጅ ነበር። ሱ ካለፈ በኋላ ተመስገን አለ። ሊፈትነኝ ነው ይመጣው ይመጣ ይሄ ነገር ማለት ነው። ከሱ በኋላ ያለው ነገር መልካም ነው። በቃ መጀመሪያ በሱ ተፈተንኩ። ከዛ እንደዛ አይነት ነገር አደራህን እል ነበር። ያን ያህል ከባድ የሆነ ነገር አልነበረም። በጀት ራሱ ፈታኝ ነበር፣ በጀት ፈታኝ ነበር። እንግዲህ ስራ ለመስራት ሰው መቅጠር አለብን። እኔ የስድስት የሰባት ሰው ሸፍኝ ይሰራ ነበር። ጽዳቱ ገብቼ እሰራለሁ። አስራአንድ ሰዓት ተነስቼ አስድቼ አጥቤ ምናምን ከዛ ወገቤ እንሰማ ጀመ። ሽክመች ታስተኛ ወገበን። ያ ሆስፒታል ስታሳም ከቅመደስ ስሜታዊ ትሆናል። ያን ሰው ለማገዝ ስትል ማለት ይሄን እንደዛ ስል የእኔ ትንሹ ልጅ እየገባ ደግሞ ያገዘኝ ጀመረ። ሰው ሲሞራ አስከሬን እኔ ስገንዝ ማለት ነው። እኔ ለምጄዋለሁ ድሮ ቤተ ክርስቲያናት ዙሪያ ስለምሰራና ቤተ ክርስቲያን ስላስተማረችኝ የተቀደሰውን ስራ ያኔ ለምጄዋለሁ። እሱ ግን እኔ ትንሽ ምንም አያውቅም እኔን ለማገዝ ሲል መገነዝ ጀመረ ማለት ነው። ይይዝልኛል። በቃ እኔ ስገንዝ ከዛ በኋላ ታያችሁ ውጪ ማለት ጀመረ ማለት ነው። እሱ ለገንዘብ ጋር ያደርስልኛል ገንዘቱን ለኔ ይገነስ በኋላ ግን እሱ ታይ ማለት ጀመረ። እኔ ያለው እኔ ያለው እያለኝ እንደዛ ያን ሁሉ ራሴ ነበር ማከናወነው ማለት ነው። ከዛ በኋላ ነው በሂደት የግድ ስለሚከብድ ልጆች በዚህ ነገር ላይ በጎ ፈቃደኛ የሆነ ሊሰራ የሚችል ልጅ ድሮ እንዲህ ወድቆ ስም ከባድ ችግር ውስጥ ሆኖ ሆስፒታል አሳመመው ነበረ በፊት ማለት እሱን ሰው ሳገኘው፣ ቀጥታ እኔ ጋር ገባ እስከ ዛሬ ከኔ ጋ ይሰራል ለአምስት ዓመት ከአይ እንደዛ ሆኖ እና ይሄ ሁሉ ቻሌንጆች ብዙ ናቸው። በጀት በጣም መጥፎ ነው። ምን ይበላል ትላለህ፣ ምን ይጠጣል ትላለህ። በዚህ መሀል ግን እግዚአብሔርን ስራ ስለማይበት አመሰግነዋለሁ። ምክንያቱም ወይኔ ነገ ምንድነው የሚበላ ስለሆነ ሰው አምጥቶ የሆነ እቃ አስቀምጦ ይል ምን ይለበሳል ዳይፐር ስል የሆኑ ሰዎች ዳይፐር አምጥተዋል ተብሎ ይደወልልኝ። ታዲያ እንግዲህ እኔ አቅሜን መስራት ብቻ አልከድም፣ የሚጠበቀው ሌላ ሱ ስራ ነው። እንደዛ እያደረግን ብዙ ቻሌንጆች ቢኖሩም ግድ ነው ግን ተመስገን፣ አልፈዋል። በጣም ብዙ ጊዜ ፈጅቶብኛል። ሳህን እየሰራ ቁቤን እየጣልኩ አልጋ እያስበየርኩ ቤት እያሰራሁ አስብ ነበር። ስሙ ምን ቢሆን የአባቴ ስም አትቀርም። አባቴ ከፊት ለፊት ማድረግ አለብኝ፣ መታሰቢያም እንዲሆን ምክንያቱም ስራው በሱ ግቢ ውስጥ ስለሆነ፣ እሷም ጥሩ ስላደረገኝ ጥሩ ደግ ሰው ስለሆነ። ግን የግራዝማች አስፋው መታሰቢያ የሚል ነበር። ሰው ለሰው የግራዝማች አስፋው መታሰቢያ የአረጋዊና የጻና መርጃ ነው የሚለው በሲቪል ማህበረሰብ ድርጅት ያኔ በኢፌድሪ ምንድነው ምን ስሙ ሲቪል ማህበረሰብ አልነበረም። መጀመሪያ አይደለ ይሄ በጎ አድራጎ ድርጅቱ ስለዚህ በሰው ስም አይቻልም ይላል ህጉና መሆን ያለበት ሌሎች ሌሎች ሰዎች መሆናቸው ተነገረኝና ከዛ በቃ መጀመሪያ ሰው ለሰው ግራባ መታሰቢያ ነበር ስሙን አውጭዋሉ ሲሉኝ ሰው ለሰው ቀር ማለት ነው። ያው መሪ ቃሉ ሰው ለሰው ነው። ሰው ለሰው ነው። ይሄን ያልኩበት ምክንያት ምንድን ነው? በቃ ከምንም ነፃ እንዲሆን ስለፈለኩ። ከምንም ነፃ ምንም እንዳላይ ሰው መሆኑን ብቻ ያ ሰው እንዳይ ማለት ማንም ሰው ማንን ሲረዳ ሰው መሆኑን እንጂ ሌላ ነገሮችን ሃይማኖትን ላይ ይችላል፣ ዘርን ላይ ይችላል፣ ቀለምን ላይ ይችላል፣ ቋንቋ ላይ ይሄ ከዚህ ሁሉ ነፃ እንዲሆን ሰው ለሰው አንድ እና አንድ፣ በቃ ሰውን መርዳትን ብቻ ላይ ያተኮረ ይሁን ስለፈለኩ ነው እንደዛ። ሰው ለሰው በጣም ደስ ይላል። ደረጃ ደርሷልና ምናልባት አሁን ምን ያክል ሕፃናት እና ምን አሁን እንግዲህ በአካል እዚህ ወደ ሰላሳ አንድ ልጆች አሉ። ጨቅላዎቹ ከአንድ ዓመት በታች ያሉት ወደ አስራ አራት አካባቢ ናቸው። ከአንድ ዓመት በታች ከ ነው ከአንድ ዓመት በታች ወደ ስምንት ናቸው። ከአንድ ዓመት በላይ ደግሞ እንደዚሁ ወደ ሰባት አሉ። ከሁለት ዓመት በላይ ደግሞ ስንቆጠር ወደ ጠቅላላ ብቻ እነዚህ በግራቸው የሚንቀሳቀሱ ከአንድ አመት በላይ አስራ ስምንት አካባቢ አሉ። እነዚህ ደግሞ አልጋ ላይ የተኙ ልጆች አሉ ወደ አስራ አራት የሚሆኑ ጠቅላላ ድምራክ ሰላሳ ሁለት ሰላሳ አንድ የሆላን እርግጥ ትክክል እንዲህ ይሆናሉ ሕጻናቶች። አዛውንቶቹ ደግሞ ቁጥራቸው አርባ ሰላሳ ዘጠኝ አርባ ይሆናሉ። ቤት ለቤት ደግሞ ሀያ አምስት አሉ። ይህ ስንደምር እንግዲህ ወደ 128 አካባቢ ነው ምናምን ይሆናል ማለት ነው። እነሱን ስጨምር እዚህ ቤት ውስጥ ግን አሁን ያሉት ወደ 79 ወይ 80 አካባቢ ወጣቸው ሊሆን ይችላል። ከረንትሊ ብዙም እንትን አላልኩም አንዱ ሲወጣ አንዱ ሲገባ ስለሆነ እንጂ አሁን ብዙ ተቀበሉኝ የሚል ሰው በጣም ብዙ ነው። አሁን እንዲያውም ነገ አጋጣሚ ፕሮግራም ስላለኝ እንጂ የዛሬ አራት ቀን ሶስት ልጆች መተዋል ወደ እኔ ማለት በቃ አልቻለም። ልጅ ተቀበለን የሚል በጣም ብዙ ሰዋል። ቁጥር የለውም።